ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንደ ድንቢት ጥበረን የቃረምነው የቀረም ነው ምስሉ ወገለጻ ዓይናችሁ ስር ለማድረስ እንሆ ደፋቅና ያለበት መሰናዶ እንሆ። ሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አርጋችሁ እንድጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በትኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። እንግዲህ እነሆ ዛሬ አውቶቡስ ተራ ተገኝተናል። አውቶቡስ ተራ አካባቢውን ግራ ቀኙን እንጎበኛለን እግረ መንገዳችንንም እንግዲህ የቀደመ ታሪክ የቀደመ ትውስታችንን እያነሳን ወኬንድ ቶክ እንጫወታለን። አውቶቡስ ተራ አካባቢ ነው እንግዲህ ከወደ ጎጃም በር እንዳስመጡ አውቶቡስ ተራ ጫፍ ላይ መውረጃው ፌርማታው ላይ ነው እዛ ላይ ነው የምንገኘው። እንግዲህ ከዛ በፊት ግን ማመስገን የሚገባኝ ሰዎች አሉ። ቪዲዮ ሰራለሁ። ቪዲዮ አይታችሁ ለእኔ ማየታችሁ ብቻ በቂ ነው። አስተያየት መስጠታችሁ ብቻ በቂ ነው። ከዛ ባሻገር ግን የሻይ ቡና ማለት አለብን። እንዴት እናርግ? ሱፐር ቻት አትጠቀምም፣ ሱፐር ስቲከር አትጠቀም አላችሁኝ። ስለ እውነት ከዛ በፊት ግን ሱፐር ቻት፣ ሱፐር ስቲከር የሚባል ነገር አላውቅም ነበረ። አንዳንድ ትልቅ ዩቲዩበሮች ግን በሱፐር ቻት ለመደገፍ ከፈለጋችሁ ሲሉ ሰማለሁ። ከዛ ጉግል ሳደርግ ለካ በጣም ቀላል ነው፣ ስቱዲዮ ውስጥ ገብቶ ሱፐርቻት የሚለው ውስጥ ኦን ማድረግ ነው እ ኦን ስላላደረግኩት ነበረ። ስለዚህ እንግዲህ እንዲህ በፀሐይ ስትንገራተት፣ እኛ ደግሞ ውስጥ በኩላችን ሻይ ቡና። አውቶቡስ ተራ አካባቢ እዚህ ጋር ነው እንግዲህ ፈጣን ምግቦች ብስኩት የሚሸጡት እዚህ መንገድ ዳር ላይ እንደምታዋቸው ናቸው። ገባ ብሎ በልቶ ወደ ስራ መሄድ ነው። በዚህ መሰረት እንግዲህ ባሳለፈው ውር 13 ሰዎች ክበሩልኝ 13 ሰዎች አይ እኛ ማየት ብቻ አይደለም ከማየት በዘለም ብላችሁ በሱፐርቻት እንግዲህ ከአንድ ብር ጀምሮ ይቻላል መስለኛል። ስቲከር ስትገዙ ብር ወደ እኔ ይመጣል ማለት ነው። እና እጅግ በጣም አመሰግናለሁ። አለማመስገን አይቻልም። ክበሩልኝ። አውቶቡስ ተራ እንግዲህ ተፍተፍ የሚለው ይበዛል። አውቶቡስ ተራ ግርግሩ ብዙ ነው። ምንድን ነው የተቀየረባቸው? ምናልባት ረዘም ያለ ጊዜ የሆናችሁትን ታሳቢ ያደርጋሉ። ከኢትዮጵያ ውጭ ያላችሁት በግራ በኩል የምታዩት የባቡሩ መንገድ እሱ ምናልባት ከዛ በፊት ሄዳችሁ መታችሁ ማታኩ አዲስ ይሆንባችኋል እዛ ባሻገር እንግዲህ አውቶብስ ተራ ገረግሩ እንደምታዩት ነው እስቲ ግራና ቀኞን በደንብ ለማየት እንድትችሉ ስሎ ለማድረግ ሞክሬ ያለሁ እዚህ ስር መኪና የምታፍበት ስር ይታያችኋል የጠቆረው ሽንት ነው ሰዎች እዚህ ጋር ነው ሽንት የሚሸኑት ልክ ግን ለነገሩ መሽናት ክልክል ነው የሚል ተለጥፏል የሚመስለው ግን እዚህ ጋር ነው መሽናት የሚቻሉ ሌላ ቦታ እንዳትሸኑ የተባለ ይመስሉ ጠቁሮ ይታያችሁ ከሆነ አላቅም እንግዲህ ሰው መተላለፊያ ላይ ነው፣ እንዲህ አይነት ነገር አለ። እስኪ ወደፊት እንሄድ። አውቶቡስ ተራ አካባቢ አውቶቡስ ተራ ልጆች፣ ቀደም ሲል የወጣችሁ እንደ ታያችሁት። አውቶቡስ ተራ ስናነሳ ግን ብዙ የምናነሳቸው ነገሮች ይኖራሉ። በተለይ እንግዲህ እኛ ወደ 14 ማለቴ፣ ወደፊት ታይቶ ነው መ 14 የሚሆኑ ደንበኞች አሉ። 14 የሚፈልጉት ነገር አለ፣ ግን ሁሉንም ማስደሰት ባይቻልም ተመሳሳይ የሆነ ተቀራረበ ነገር ማድረግ እንፈልጋለን፣ እሞክራለሁኝ። አውቶቡስ ተራ ስናነሳ እንግዲህ ክፍለ ሀገር አውቶቡስ ተራ በጣም ስመጥር ነው፣ ይታወቃል። ይሄ ፊት ለፊት የምታዩት በነገራችን ላይ ትምህርት ቤቱ ነው፣ አዲስ ከተማ አዲስ ከተማ የተማራችሁ ይኸውላችሁ። በዚህ ወደ ላይ ደግሞ የማስታውሰው አንድ ሎካል ንጆ ነበረ ቺልድረን ኤድ የሚባል ቻዴት ይሉታል ሎካሌ ንጆ ነው። በስሩ ግን የሙዚቃ ቡድን ነበር እና በዚህ የሙዚቃ ቡድን ውስጥ በእጅግ በጣም በርካታ ልጆቿ እነ እሱ ባለው የሚባለው ልጅ፣ ጌቶ ማህሬ፣ እኔ አሁን ድንገት እያወራሁኝ ውስጥ የመጡልኝ ናቸው። በጣም በርካታ ተወዛዋዦች፣ ሙዚቀኞች፣ ድምፃውያን ወጥተውበታል። እና እንደውም አንድ ለዚህ የሚያበቃቸው ሰው አለ ስሙን ረሳሁት እንጂ ትልቅ እንቅስቃሴ እንዲያደርጉ እየረዳ ያለ ቤት ነው። እንግዲህ አውቶቡስ ተራ ስናስታውስ፣ በተለይ ክፍለ ሀገር አውቶቡስ ተራ። አውቶቡስ ተራ ከዚህ ቀደም እንግዲህ የአውቶቡስ ተራዎች ሌላ ቦታ የሉም ነበረ። ክፍለ ሀገር አውቶቡስ ተራ ነው። ከየትም ከየትም መጥቶ ወደ ክፍለ ሀገር የሚሄድ ሰው እዚህ አካባቢ መርገጥ ግድ ይለው ነበረ። አሁን በእርግጥ በተለያየ ቦታ ላይ አስኮም አለ፣ ቃሊቲም አለ፣ ላምበረት ጋም አለ። በየመውጫዎቹ እንደዚሁ መናሪያ አለ። ቀደም ሲል ግን ዝነኛ ነበር። ሙዚቃ ሲወጣ ማስታወሰው አሳታሚና አከፋፋይ እንትን ሙዚቃ ቤት ክፍለ ሀገር አውቶብስ ተራ ፊት ለፊት ይባል ነበር እና እንደ ትልቅ ምልክት ነበረ። እንግዲህ አውቶብስ ተራ በአንድም በሁለትም ምክንያት መተን እናቃለብ እያስባለ ወይ ሰው ልንሸኝ እንመጣለን። የተለመደ ነበር ሰው መሸኘት፣ ሰው ሲመጣ እንደገና አውቶብስ ተራ ሄዶ መቀበል። አዲስ ከተማ ከተማ አዲስ ከተማ ክፍለ የሚገኘው ሃይ ስኩል ትልቁ ይሄ ነው እንግዲህ አዲስ ከተማ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው። ክፍለ ሀገር እንግዲህ እንዳልኳችሁ በተለያየ ሰው ለመሸኘትም ለመቀበል ትመጣላችሁ የነበረው ግርግር አለ። እንግዲህ ወደ ኋላ ከሄድን ደግሞ በአምሳዎቹ ስልሳዎቹ አካባቢ ደግሞ ዝነኛ የነበሩት ወሎ ፈረስ፣ አንበሳ አውቶቡስ፣ መኮነን ነጋሽ፣ ማሞካቻ፣ ሲዳሞ አክሲዮን የሚባልም ነበረ። ሌላው ደግሞ ኤርትራ ከኤርትራ የሚመጣ መሰለኝ እንግዲህ ኤርትራ ኪሎ ሜትር ነው ባህረ ነጋሽ የሚባል ነበረ። ተሳሳትኩኝ እታረማለሁኝ። ቅድም የረሳሁት ሌላው ደግሞ ሱፐር ስቲከር ላይ ድጋፍ ያደረጋችሁልኝ ብቻ ሳይሆን ቪዲዮ አይታችሁ ደግሞ እኔ የዘለርኩትን ወይ የሚሻረኩትን ወይ ደግሞ የዘነጋሁትን የምታስታውሱኝ አላችሁ። በጣም በዝርዝር ምጽፉልኝ ያላችሁ ክበሩልኝ፣ እናንተም እጅነሳለሁኝ። ሌሎቻችሁም ቪዲዮ ካያችሁ በኋላ ኮሜንት ሴክሽን ላይ ብትገቡ እኔ ካልኩት በላይ የሚገልጹ ልጆችም ሰዎችም አሉ። እሱን እንድታዩ ፈልጋለሁኝ። እንግዲህ እነሆ አውቶቡስ ተራ ደረስና አውቶቡስ ተራ እንግዲህ ቅድም እንዳልኳችሁ እየተቃረብን ነው። ግራ ቀኙ እንዴት አያችሁት? ግርግሩ እንደውም አሁን እኔ ብሄድኩበት ሰዓት ላይ ትንሽ ቀለል ያለ ይመስላል ግርግሩ። መንገድ ላይ ልብስ ይሸጣል፣ እቃዎች ይሸጣሉ። መንገዳችሁን ስታልፉ ልትገዙ ትችላላችሁ። ይኸው እዚህ እንግዲህ ደንቦች ሲመጡባቸው ወከባው ደግሞ እንደምታዩት ነው። ይቺ እንግዲህ የባቡሩ መሻገሪያ ድልድይ ነች። ይቺ መወጣጫዋ እሷ ስራሱ አነስተኛ ካፌ የበሉት ቁርስ ቤቶች አሉ። ብስኩት እዚህ መንገድ ዳር ላይ ነው የሚሸጠው። እንግዲህ ብስኩት እዚህ ጋር ይሸጣል። የቀን ስራ ውሎ ተፍ ተፍ የሚል ጊዜም አያጠፋም፣ ገንዘብም መቆጠብ ይችላል። እዚህ ጋ ብስኩት እንግዲህ ፀሐይ ላይ ነው የሚውለው። አንዷን ብስኩት በልቶ ወደ ስራው መሄድ ነው ለመብላት ጊዜም ማጥፋት አያስፈልግም። ፊትለፊት የምታዩት እንግዲህ ባቡሩ መንገድ ነው። ባቡሩ መንገድ እዚህ ጋር አውቶብስ ተራ ላይ ሲደርስ ወደ ታች ወደ አብነት ወደ ዳርማር ወደ ልደታ ይታጠፋል። ይኸውት እዚህ ድልድዩ ስር ራሱ ቁርስ ቤት በሯት ተከፍታለች። በቃ ይኸው እንግዲህ መንገድ ዳር ላይ ከዚህ ቀደም እንዳልኳቸው እንግዲህ ጎዳና ላይ የሚተዳደሩ ብዙ አሉ። ጎዳና ተዳዳሪ ሲባል እንግዲህ ውሎም አዳሩም ጎዳና ላይ የሆነ አለ። ኦፍ ስትሪት የሚባሉ ናቸው እነሱ። አንዳንዶቹ ደግሞ ቀኑ ውሏቸው የሚመገቡትም የሚሰሩትም ጎዳና ላይ ሆና፣ ሲመሽ ግን የሆነች አንገት ማስገቢያ ያለቻቸው አሉ። እነሱም እንግዲህ ጎዳና ነው የሚባሉት፣ ህይወታቸውም በጎዳና የሚመሩ ማለት ነው። በቀኝ በኩል የምታዩት አነስተኛዋ አውቶቡስ ተራ ነች። ትንሿ መለስተኛ አውቶቡስ ተራዎች ቅርብ አካባቢ የሚሄዱት የሱ ነው። ፊት ለፊት እዚያ ግማዶ የምታዩት ደግሞ ዋና የክፍለ ሀገር አውቶቡስ ተራ ነው። እንግዲህ እዚህ ጋ የነበረው ግርግር በተለይ ማታ 11 ሰዓት ላይ አውቶቡስ ሲገባ ከስር ሰዓት ጀምሮ ሰው የሚቀበል ሰው ግር ብሎ ይመጣል እና አስገባም ይላሉ። በር ላይ ብዙ ሰው ይቆም ነበረ። ጠዋት ደግሞ ለመሸኘት። ይሄ ቦታ አይታይም። እንግዲህ እንደምታዩት ነው። እንግዲህ ግራቀኝ አውቶቡስ ተራ፣ ይሄ ባቡሩ መንገድ ነው። እንግዲህ ያልኳችሁ ምናልባት ውጭ ያላችሁ የቆያችሁትን ታሳቢ ስለማድረግ እዚሁ አዲስ አበባ ናቸው የምትከታተሉ ምንድነው የሚያወራው እንዳትሉኝ እና እንግዲህ ቀደም ሲል ያነሳናቸው እንደ ማሞ ካቻ ወሎ ፈረስ ሲዳሞ አክሲዮን ባህረ ነጋሽ ኤርትራው እነሱ ባሶችን እስኪ እናስታውሳቸዋለን እንግዲህ የምታዩት ፊት ለፊት የሚታያች ነው ያቻ ላይ የሚታየው ትምህርት ቤት ፎቁ እሸት ትምህርት ቤት መሰለኝ እሸት የተማራችሁ ትኖራላችሁ አውቶቡስ ተራ ግርጌው ከላይ የሚታዩት እሸት ትምህርት ቤት ነው። ይው እንግዲህ እቺ ነች አነስተኛዋ አውቶቡስ ተራ። እቺ ነች እንግዲህ ወደ ደብረ ዘይት አዳማ አጠራ አጠራ ለ ቦታ ኪሎ ሜትራቸው አጭር የሆነ ቦታ የሚሄዱ ናቸው። በተቃራኒ ሳይድ ደግሞ ዞረን እናያለን። እሱ ደግሞ ዋና አውቶቡስ ተራ ነው። እንግዲህ ታሪክን፣ ባህልን፣ ትውስታን አንድ አንዴ ማስታወስ ጥሩ ነው። በአምሳዎቹ በስልሳዎቹ በ እንግዲህ ማሞካቻ እጅግ ዝናን ያተረፈ የህዝብ አመላለሻ አውቶቡስ ነበረ። የግለሰብ ነው። ምናልባት አሁን የትውልድ ማሞካቻ ሲባል ካፌ ያለ ሳርቢት አካባቢም ቦሌም አካባቢ አለ መስል ማሞካቻ የሚባል ካፌ እሱን ነው የምታስታውሱት። እንግዲህ በአምሳ በስልሳዎቹ መጨረሻ ደሰባዎቹ መጀመሪያ ደስ ነበር መስል ማሞካቻ እጅግ በጣም ታዋቂ የህዝብ አመላለሻ አውቶቡስ ነበር። የግለሰብ ነው። አቶ ቢሲ ማሞካቻ የትሄዳለህ ገብረ ጉረቻ ይባል ነበረ ተገጥሞለታል። እንግዲህ ይሄ ብቻ አይደለም። በቅርብ ብሎሽ የሚባል ነበር። የትሄዳለህ አንተ ለብቻ? አሁን ልሄድ ነው ወደ ቢሌቻ። ምን ታመጣለህ? ማርበስልቻ። ዋጋ ስንት ነው? ስሙኒ ብቻ። በማለት እንግዲህ እዚህ ምለታል። ሌላም እንግዲህ ዝነኛ ነበሩ። ማሞካቻ ማሞካቻ አይበላም ለብቻ እየተባለ የሚገጠምላቸው ነበረ። እንግዲህ ይውላችሁ እንግዲህ ትልቁ አውቶቡስ ተራ ዋናው አውቶቡስ ተራ ክፍለ ሀገር አውቶቡስ ተራ ይሄ ነው። ይሄ ወደ ላይ ደግሞ ባሶች ይቆሙ ነበር። ቀደም ሲል እንግዲህ ስምሪት የሌላቸው ባሶች እዚህ ጋር ይቆሙና እየየ ትሰራለህ ይባሉ ነበር። እየየ ምንድን ነው ስል አንዴ ሰው ሲሞት እንግዲህ ለቀስተኛ ወደ ቀብር ይዞ ለመሄድ በኮንትራት መልክ ነው እዚህ ጋር ይቆማሉ። ሰዎች ይመጡና እንግዲህ ተባብለው ይሄዳሉና እየየ ሰራለሁ ይሉ ነበር። ተራ ከለላቸው እንግዲህ እናንተ ዙሪያ ገባውን እስኪ እያያችሁ ወደ መሳለሚያ የሚወስደው መንገድ ትንሽ ግራቀኙን እያየን እንሄዳለን። ማሞካቻ እንግዲህ አንስቼላችኋለሁ ቅድም። ማሞካቻ ዝነኛ አውቶቡስ ነበረ። ታዳጊ ነበሩ። እንግዲህ በነገራችን ላይ ስማቸው ማሞ ይንበርበሩ ነው። ገና ጨቅላ እድሜያቸው ነው። እንግዲህ በስራ መስክ አባታቸው ወደ ኤሊባቡር ጎሬ ተዛወሩ። ጎሬ በነገራችን ላይ የኢትዮጵያ እንደ ዋና ከተማ አገልግላለች በጣሊያን ወረራ ጊዜ። አባታቸው ሲዛወሩ አብረው ይሄዳሉ። ብዙም ሳይቆዩ አባታቸው የጣሊያን ወረራ ለመከላከል ዘምቶ ማይጨው ጦርነት ላይ በተከሰተው ጦርነት ላይ እዛ ያርፋሉ። እናታቸው ደግሞ በህመም ምክንያት ቀደም ብለው እንግዲህ ሞተው ስለነበረ ግና በ12 ዓመት እድሜያቸው ያለወላጅ ቀሩ። ማሞ አንበርበር ይንበርበሩ መሰለኝ ወላጅ ባልባው ታዳጊ ታዲያ ለጊዜው ኢትዮጵያ ሰራዊት አሸነፈው ከገቡት የጣሊያን የጦር መኮንኖች አንዱ አግኝቶት ወደ አዲስ አበባ ሲመጣ ይዟቸው መጣ። ከጎር የተሻለ የዕለት ጉርስ የሚገኝበት አዲስ አበባ ድረስ ያመጣው የጦር መኮንን እንግዲህ ሰይጣን ቤት አጠገብ በነበረው የጣሊያን መኮንኖች ማረፊያ አካባቢ ካደረሰው በኋላ ታዳጊው ወጣት እጣ ፋንታው እንግዲህ እዚህ ነው ብሎ ጥሎት ሄደ። ታዳጊ ማሞ አንበርበረም እንግዲህ አዲስ አበባ መምጣት የዕለት ጉርስ የማግኘት ማገኘት እድሉ ቀለል አለለት። እዛው አካባቢ የሚገኝ ሻይ ቤት ተጠግቶ ብርጭቆ እያጠበ እየተላላ ከተፈተፈ እያለ ኑሮን ጀመረ። በልህና እንግዲህ ሰውዬው ኑሮን ለማሸነፍ እልህ ውስጥ ይገባል። ፈጣን ነው እንግዲህ፣ በየሻይ ቤቱ ስራ መስራት ጀመረ። ገንዘብ የሚያገኝበትን መንገድ ማሰብ ጀመረ። ይኸው እንግዲህ ግራቀኙ እያያችሁት ነው። ይሄ ወደ እዛ ቀጥታ ከሄድን ወደ መሳለሚያ ነው። ትንሽ ግን ግራቀኙን አይተን እኛ ወረታችን ታጥፈን ተመልሰን እንመጣለን። እንግዲህ በቀኝ በኩል የምታዩት የአውቶቡስ ተራው አጥር ነው። እንግዲህ ማሞካቻ፣ እንግዲህ እንዲህ ያሉ ለፍቶ ማደር ጀመሩ። ከዛ የተሻለ ገንዘብ ለማግኘት አሰቡ፣ አሰላሰለ አስቦ የሚያገኘው ዘዴ የሚገርም ነው። አራት ኩሽን ሬታ የተገጠመለት መቀመጫ ያለው ተሽከርካሪ ሰርቶ ህጻናት አሳፍሮ እየጎተተ ከቴዎድሮስ አደባባይ ሴጣን ቤት ከሚባለው እስከ ቴሌኮሙኒኬሽን ድረስ እያንሸራሸረ ገንዘብ ማስከፈል ነበር የመጀመሪያ ስራው። እንግዲህ የመጀመሪያ የህዝብ አመላለሻ አገልግሎት ስራው ጭላንጭል መሆኑ ነው። ያኔ ትራንስፖርት አገልግሎት መስጠት ነው። በዚህ ሳንቲም ማጠራቀም ጀመረ። እንግዲህ የህጻናት ማሽከርከሪያ ከአዘጋጀ በኋላ የተሽከርካሪ ሳይክል ደግሞ ያዘጋጃል። ፔዳልም ሆነ ካቴና የሌለው አሮጌ ነበር። ሁለቱም ጎማዎች የሉትም። በሱ ምትክ ራሱ ቆርጦ የሰራቸው ተሽከርካሪዎች፣ የሚሽከረከሩ ነገሮች ተገጥሞለት አሁንም እየጎተት ነበር። እንግዲህ በልጅነት ሰዎች የወደፊት እንትናቸው በልጅነት ነው የሚሰራው የሚባለው እውነት ነው። ልጆቻችን ቤት ውስጥ የሚያደርጉት እንቅስቃሴ መከታተል ያስፈልጋል። ይህ ማሞ ጥረት ያስተዋል። አንድ የጣሊያን ጦር መኮንን ደግሞ ወደ ውስጥ ምጽዋ በሚሄድበት ጊዜ ነው አሉ ማሞን ይዞት ሄዶ ከምጽዋ ሀያ የሚሆኑ ትክክለኛ ሳይክሎችን ገዝቶ ወደ አዲስ አበባ መለሰለት። ኖርማል ሳይክሎችን እንግዲህ እኔ ሳይክሎች የሱ ባለቤት ሆነ። ማሞ ሳይክሎችን እያከራየረ ከበፊት የተሻለ ገንዘብ በማጠራቀም ኑሮ መግፋት ጀመረ። በዚህ ሁኔታ ግን ገንዘቡ እያደገለት እያለ የጣሊያን ጦር በተራው እንግዲህ ተሸነፈና እንግሊዞች ተተኩ። ለውጡን ተከትሎ እንግዲህ ጣሊያኖች ኢትዮጵያ ለቀው ሲወጡ መኪናዎቻቸውን በችኮላ እየሸጡ ነበር የወጡት። ማሞካቻም አንዲት ፎርድ ፒካፕ በአንድ መቶ ስምንት ብር በጊዜው ገዛ። በጣም ነው የሚገርመው። በዛን ዘመን የነበሩት እንግዲህ መንገዶች በጣም ኋላ ቀር በመሆናቸው በተለይ በክረምት ጉዞ መሀል ጭቃ መንገድ ሲያጋጥም ተሳፋሪ ሁሉ የራሱን ሻንጣ እየተሸከመ ጭቃ ቦታው አልፎ ሄድ ነበረ። ችግሩ ጠንካራ ካለ መኪናዋን በመግፋት ወደ ደረቅ ቦታ አድርሶ እንደገና ሻንጣዎች ሰዎችንም ተሳፍረው ጉዞ ይቀጥላሉ። አቶ ማሟን በርበረም እንግዲህ አውቶቡስ በመግዛት የህዝብ ማመላለሻ አገልግሎት ማጠናከር አለብኝ ብለው እንግዲህ የህዝብ ማመላለሻ አውቶቡስ ገዙ። ማሞ ካቻ አሉት። በነገራችን ላይ ካቻ ማለት እንግዲህ በጣሊያንኛ መትረየስ ተኳሽ አውሮፕላን ማለት ነው። ሚግ የበሉት እንግዲህ መንገዱ እያያችን ነው። በግራ በኩል እንግዲህ ታክሲዎቹ ወዴት የሚሄዱ ናቸው። ቤዝ ቀረስ። በነገራችን ላይ ሲቀረጽ ነዳጅ ከ100 ብር 112 ብር የሆነበት ቀን ነው። ብዙ ታክሲዎች ስመጣ ይሉ ነበረ። እንደምታዩት ኤሌክትሪክ ሲስተሙ የቆየ ስለሆነ ነው። አዲስ አልተሰራም። ቤቶቹ እንደምታዩዋቸው ናቸው የቆዩ ናቸው። ይሄ መንገድ ሰፍቷል። ከዚህ በፊት እንደዚህ ሰፊ ያልነበረም ጠበብ ይል ነበረ። እንደነገሩ ለመሰራት ተሞክሯል፣ ግን አሁን የኮሪደር ልማት ያየው አይመስልም። እንደምታዩት የኤሌክትሪክ መስመሩ፣ እንደምታዩት የስልክ መስመሩ አየር ላይ ነው። ሰፈሮች ብታቸው የድሮ ሰፈሮች ናቸው እና እንግዲህ ከግል ባለንብረቶች አውቶቡስ ማሞካቻ የሚባለው አውቶቡስ ይጠቀስ ነበር። በጊዜ የነበራቸው ታስታውስታላቸው ወጣቶች ደግሞ እዚህ ዘመን ልጆች ደግሞ ይሄን እንድታውቁት ያስፈልጋል። ማሞካቻ በግለሰቦች እንግዲህ፣ ከዛ ባሻገር በነገራችን ላይ አንበሳ አውቶቡስ ነበረ። አንበሳ አውቶቡስ የቀዳማዊ ኃይለስላሴ በጎ አድራጎት ድርጅት ንብረት ነበር። ያኔ አውቶቡሱ በተመሳሳይ ስራ ተሳትፎ ነበር። እሱም የድርጅት ከሌሎቹ ሻል ያሉ መንገዶች እየተመረጡ ስለሚሰጡት። አቶ ማሞ ግን ሌሎች ግለሰቦችም ከነሱ እንዲህ አይነት መስመር እንዲሰጣቸው ከመጎትጎት አልፈው በየስማቸው ማህበር በማቋቋም አውቶቡሳቸውንም ቁጥር መጨመር በሁሉም መስበረር መሳተፍ ጥረት ማድረግ ቀጥለዋል። ሌሎችም እንዳልኳቸው ወሎ ፈረስ፣ ባህረ ነጋሽ የመሳሰሉት እንግዲህ በዚህ ድርጅት ስም በሚታወቁት ማሞ ካቻ ብለው ሰየሙት። ይህም ሁሉ ተግባር የፈጸሙት አቶ ማሞ ማንበብና መጻፍ ማይችሉም ነበረ። በኋላ ግን ከእሳቸው ጋር ጭቅጭቅ የነበረበት ሰው ሞቶ በመገኘቱ ተጠርጥረው ማስረጃ ባይገኝባቸውማ 15 ዓመታት ተፈርዶባቸው ወህኒ መውረዳቸውን ታሪክ ይመሰክራል። የማሞካቻ ካቻ አውቶቡስ ታሪክ እንግዲህ ይህን ነው ይመስለው። በታች በኩል ተሰን ተሻግረን ደግሞ እንግዲህ እንደምታዩት ነው። በነገራችን ላይ እዚህ አካባቢ ልጆች አውቶቡስ ተራ ልጆች ጓደኞቻችን ነበሩ። አርሊ ነው ስራ የሚጀምሩት። ምንም የማይሰራ ነገር የለም። ከቤት ይወጣሉ። በልጅነት እድሜያቸው ወደ ስራ ነው የሚገቡት። ትምህርት ጋር እኩል፣ ምናልባት ጧት ተምረው ከሆነ ከሰዓት በኋላ እንደዚህ አይነት ነገር ነው በትርፍ ጊዜያቸው የተለያዩ ስራዎችን ይሰራሉ። ፈጣን ናቸው አውቶቡስ ተራ ልጆች አውቶቡስ ተራ ንበት እ አውቶቡስ ተራ ስን ብዙ ጊዜ እዚህ መናኸሪያ አካባቢ ያሉት አይደሉም። አብነትም ልጆች እንደዚህ ነው ኳስ ሜዳ ልጆችም የአውቶቡስ ተራ ያካልለዋል። ሰባተኛን ብታዩ እንደዚሁ ያካልላቸዋል። ብዙ ቦታ ነው የሚያካልለው መናኸሪያው እዚህ ይሁን እንጂ ማሞካቻን እያወራኋላችሁ ነበረ። እንግዲህ ስለ ማሞካቻ እስኪ የምታስታውሱት ካለ እስኪ እናንተም ጨምሮበት በተለይ በዛን ጊዜ የነበራችሁ ማሞካቻ አነስተኛ ክፍያም ያስከፍል እንደነበረ ሰምቻለሁ። እንግዲህ ሌላው ከማሞካቻ ጋር የሚነሳው ደግሞ ከአዲስ አበባ ወደ ደሴ፣ ከደሴ ወደ አዲስ አበባ እንዲሁም የመኪና መንገድ ከተሰራባቸው የወሎ ጠቅላይ ግዛት አውራጃዎች ወደ ከተማና ወደ ደሴ ለመመላለስ የትራንስፖርት ችግር ነበረ። በዚህ ምክንያት እንግዲህ አገልግሎት የሚሰጥ አንበሳ አውቶቡስ ብቻ ነው። የግል ትራንስፖርት አልነበረም። አንዳንድ ሰዎች ከደሴ ወደ አዲስ አበባ ለመምጣት በጭነት መኪና የሚጓዙ ነበር፣ በተለይ በ1937 አካባቢ። ከዛ በኋላ የሀጂ ረሺድ ንብረት የሆነው አንድ የጭነት መኪና ወደ አውቶቡስነት ተለወጠ። መኪናው ፈጣንና ዘመናዊ አልነበረም። ጠዋት 12 ሰዓት ከደሴ ተነስቶ ደብረ ሲና ያድርና በሁለተኛው ቀን አዲስ አበባ ይገባ ነበር አሉ። በዚህ መኪና እንግዲህ ለመጓዝ ወረፋው በቀላሉ አይገኝም። የወሎን ትራንስፖርት ችግር ለመቅረፍ የተወሰደ አንድ መፍትሄ እንዳልነበረ ነው በጊዜው የነበሩት ሰዎች የሚናገሩት። ታዲያ አንድ ቀን አያሌው ብሩ የሚባሉ የጠቅላይ ግዛቱ ተወላጅ ከ20 እስከ 30 ለምንሆን ሰዎች የሆነ ሰው ጥሪ ያስተላልፈልን ብለው አንድ ጽሑፍ ላይ ይቻለ የትራንስፖርት ማህበር ለማቋቋም ና ከዛ በጊዜው ለነበሩት እንደራሴ ፊታውራሪ በላይ መርሻ አቀረቡ ና የሕዝብ አመላለሻ ማህበር እንዲቋቋም ወሰኑ። በዛ ምክንያት ነው እንግዲህ ወሎ ፈረስ የሚባለው የተቋቋመው በገንዘባቸው ጉልበታቸውን አስተባብረው ለሀገር ኢኮኖሚ እድገት የሚጠቅም አክሲዮን ሲመሰረቱ ለመጀመሪያ ጊዜ ነው። እንግዲህ ፊታውራሪ በላይ መርሻና የማዘጋጃ ቤቱ ሹም ነበሩ፣ አቶ ተኮላ ገብረ መድኅን የሚባሉ ካልተሳሳትኩ፣ ሁኔታውን በስፋት ገለጹ። መተዳደሪያ ደንብ ብዙ ነገር አዘጋጁ። 25 ሺህ ብር ካፒታል ባንክ ገባ። በዚህ መልክ ነው እንግዲህ ወሎ ፈረስ የሀገር መከታ ሆኖ በትራንስፖርት ዘርፍ የገባው እንግዲህ ወሎ ፈረስ ያሉበትም በጦርነት የሚሆን በሰላም ጊዜ ህዝብ መጓጓዣ ነው። ስለዚህ አማራጭ ሆነ። ይሄ ሀሳብ ቀረበ። በዚህ መልኩ እንግዲህ የማህበሩ አርማ ነጭ ፈረስ ሆነ። እዚህም ሁለት ጣሊያኖች አርማውን አውቶቡሶቹ ላይ በመለጠፍ ለተወሰነ ጊዜ ከገበያቸው ስድስት በመቶ ድርጅቱ በመክፈል አገልግሎት በስጠት እንደጀመሩ ነው የሚናገረው። ድርጅቱ ስራውን እንግዲህ ሲጀምር ከፍተኛ ችግር አጋጥሞት ነበር። ከዛ ፊት ትራንስፖርት ዘርፍ የሚባል ነገር አያውቅም። በብቸኝነት ይሰራ የነበረው ደግሞ አንበሳ አውቶቡስ ነበር እና አንበሳ አውቶቡስ በነገስታቱ በመሳፍንቱ የተቋቋመ ስለሆነ እንዴት ወሎ ፈረስን ለጥፎ ይነሳል በማለት ከፍተኛ ችግርም ተፈጥሮባቸው ነበር። ቀደም ሲል እንግዲህ ከደሴ አዲስ አበባ ለመጓዝ አንበሳ አውቶቡስ አስራ ሁለት ብር ነበር የሚያስከፍለው። ወሎ ፈረስ ሲመጣ ግን ዋጋውን ወደ ስድስት ብር አሽቆለቆለው። ከዛ ህዝቡ አስራ ሁለት ብር የሚከፈለው እንዴት ብሎ ከዛ አይ ብሎ ወደ ስድስት ብር አስገባ። ወሎ ፈረስ ጋር መጣ። ወሎ ፈረስ ገበያው ደራለት። አንበሳው እንደገና ደግሞ ከስድስት ብር ከወሎ ፈረስ አሳን ሶስት ብር አውረደው ወሎ ፈረስ በስድስት ብር ማሳፈሩን ቀጠለ። ተሳፋሪው ደግሞ አንበሳ የሰራው ስራ ጥሩ አይደለም በማለት ወሎ ፈረስ ሞልቶ መሄጃ ካላጣ በስተቀር በአንበሳ አውቶቡስ አይጠቀሙም ነበረ። እንግዲህ ማርኬቱ እንዴት እንደያዘው የሚያሳይ ነው እና እንደዛ ነበር እና አሁንም ይባላል እኮ መልኩን አሳምሮ እንደ ወሎ ፈረስ ይባላልና አውቶቡሱ እንግዲህ ትንሽ በጊዜው ዘመናዊም አይደለም ለነገሩ ግን በጊዜው ካሉት የተሻለ ነበረ። እንግዲህ በግል ስለሆነ በአቅማቸው የተዘጋጀ ነበረ። በዛ መልክ ነው እንግዲህ አንበሳ አውቶቡስ አድርጎ ወደ መጨረሻ ላይ ግን ኪሳራ እንደደረሰባቸው ነው የሰማሁት። በጣም ኪሳራ ሲገባ በደርግ ጊዜ እንዲሸጥ ተወሰነ መሰል እና አክሲዮኑ ተሰብስበው ሰባ አምስት በመቶ ኪሳራ ሳይ ነው እንጂ ያው እንደዚህ ኪሳራ ሳይ በንግድ መሰረት እንግዲህ መዘጋት ስላለበት መምራት አልተቻለም እና እንደዚሁ መንግስት ይውሰደው ወይም ደግሞ ሊኩዴሽን ይባል የሚል ሀሳብ በመንግስት አቅርበው መንግስት ደግሞ አይ መንግስት ይውሰደው ብሎ መንግስት እንደተረከባቸው ነው እንግዲህ በታሪክ ላይ ተመዝግቦ ያለው። እንግዲህ ቀደም ሲል ያነሳሳውላችሁ ወሎ ፈረስና ማሞካቻን ነው። ባህረ ነጋሽም የሚባል ነበረ ያስመራው መሰለኝ። ስለሱም እንግዲህ የምታውቁ ካላችሁ በኮሜንት ላይ ታስታውስናላችሁ። መኮንን ነጋሽ የሚባል ነበረ። መኮንን ነጋሽ መልኩም አለ፣ ብዙም የማያምር ዲዛይን ያለው መኪና ነው። እሱም እንደዚሁ የክፍለ ሀገር ያመላልስ ነበረ። እንደተለመደው እንግዲህ እኔ ካነሳሰኋቸው የቀድሞ የአውቶቡስ ተራን ስናነሳ ትዝ ብሎን የመንገድ ትራንስፖርት የማመላለሻ በግሉ ዘርፍ የተሰማሩትን ሳነሳሳ እናንተ ደግሞ የበለጠ የምታውቁ ሰዎች እንዳላችሁ እረዳለሁኝ። እስኪ ኮሜንት ላይ ገባ ብላችሁ ስንት ይከፈል እንደነበረ እንግዲህ ቅድም ወሎ ፈረስ ላይ አስራ ሁለት ብር በነገራችን ላይ ረዥም ጊዜ ሲከፈልበት የነበረ ነው። ወደ ስድስት ብር ወሎ ፈረስ ያመጣው አንበሳ እንደገና ሶስት ብር ሆነ። ወሎ ፈረስ ስድስት ቀጠለ። ህዝቡ ግን ወሎን ይመርጥ ወሎ ፈረስን ይመርጥ ነበር። እንግዲህ አውቶብስ ተራ አካባቢ ጎዳና ላይ ንግድ ነው የሚበዛው። ወይት እንደምታዩት ፊት ለፊት ቆይ የሚታያችሁ ከሆነ እዚህ ጋ ሸሚዝ ይሸጣሉ። አጃኳሚዎቹ አሉ አብረው። ሁለት ከሀምሳ ነው የሚለው። በነገራችን ላይ ሁለት ከሀምሳ ሸሚዝ ጥሩ ነው ነ ይህ ይሄ ሻጩና ጓደኞቹ አውቀው አንጣ ይላሉ። ሁለቱን ሶስት ይሰበስባሉ። እና እግረኛ መንገደኛ ሲያይ ስንት ነው ሁለት ከሀምሳ ሲሰበስቡ ሲያይ እንዳያልፌ ብሎ ቶሎ እንዲገዛ የሚያደረጉት ነው። ዚህ አውቶብስ ተራ ብቻማ አይደለም የአደባባዩ መገናኛ ላይም አሉ። ስብሰብ ቢሉና ጫማ በዚህ ብር ጫማ ይላል። ጓደኞች ስብሰብ ቢሉና አንጣሱ እሱን አንጣ ስንት ነው በአጠቃላይ ስንት ነው ይላሉ፣ ልክ እንደሚገዛ ሰው። ስለዚህ እግረኛ ይሄ ነገር ተፈላጊ ነው መሰል ብሎ ቸኮሎ አንድ ሰው ጫማውን አገላብጦ ሳያይ ለመግዛት ያስችለዋል። ነው እንግዲህ አውቶብስ ተራ አካባቢ እንዴት አያችሁት። ይሄ ወደታች የባቡሩ መንገድ ነው። ከላይ የምታዩት ወደ አብነት ወደ ልደታ ብሎ ከዛ ቃሊቲ ነው የሚሄደው። አውቶቡስ ተራ እንግዲህ ልዩ እንትኑ ግርግር ነው። ጠንቀቅ ብላችሁ ካልሄዳችሁ ቀስቴዎችም አይጠፉም። እንደውም ሄርኩበት ሰዓት በአጋጣሚ ነው መሰል ግርግር ብዙም የለም። ባለፈው ግንፍሌ በሰራሁት ቪዲዮ ሳረሳው ወንዙ ግራ የገባን ያላችሁኝ፣ ያላችሁ ኦፊሻል የተነገረ ባይኖርም ግን እንደምረዳው ወንዝ የለም። የወንዝ ዳር ፕሮጀክቱ ማማሩ ጥሩ ነው፣ ግን ውሃ የለምና ውሃው እንዴት ሊሆን ና ያላችሁኝ፣ ያላችሁ ዋናው ውሃው ከብክለት ነጻ እንዲሆን እንጂ ውሃ መምጣት አይቻልም። ውሃው እየቀነሰ ነው። ኢኮሎጂውን እንግዲህ ኢኮሎጂውን በማስፋት ምናልባት ምንጮች የበለጠ ሊመጡ ይችሉ ይሆናል እንጂ ክረምት ላይ ነው። ዝናብ ስለሚዘንብ ክረምት ላይ ነው ምንጮቹ የሚበዙት። ከክረምት ውጭ ግን እንዳሳየኋቸው ነው። ግንፍሌ ላይ አሳያችኋለሁ፣ ሌላ ቦታ አሳያችኋለሁ። በጣም አነስተኛ ናቸው። ምንድን ነው የታሰበው ንጹህ እንዲሆኑ ከብክለት። አሁን እንደውም በየሰፈሩ ውሃ ከግቢ መልቀቅ እየተከለከለ ነው። በየክፍለ ከተማው ወንዝ ዳር አካባቢ ያሉ ክፍለ ከተሞች በተለይ ከግቢያቸው ውሃ ወደ ውጭ እንዳያወጣ በወረዳም እየመጡ እየተናከሩ ነው። ምክንያቱም የዛ ድምር ውጤት ነው። ፍሳሽ ወደ ወንዞች እንዳይገባ ንጹህ እንዲሆን ነው። ወንዝ ዳር አካባቢ ያለው ደግሞ ግሪን ሆኖ መናፈሻ መዝናኛ እንዲሆን ነው። አንዳንድም የጓሮ ጎመን የሚተክል ካለም ጤና የተጠበቀ ይሆናል። ከዚህ ቀደም እንግዲህ ነገልጭላቸዋለሁ ኬሚካል የሚለቁ አሉ። አሁን ፋብሪካ ያለባቸው ወደ ቃሊቲ አካባቢ ሲደርሱ የኬሚካል ፍሳሾች አንዳንድ ስለሚሄዱ ጎጂ ናቸው እና ሐይቅ ለመገደብ ሳይሆን ምንጩ ከላይ ሲወርድ ንጹህ ሆኖ እንዲወርድ ብቻ ነው። ያለውን ይዞ ምንጩ እንግዲህ ከጨመረ ክረምት ላይ ይጨምራል፣ በእርግጥ ውሃው ዝናብ ስለሚጥል። በበጋ ግን እንዳሳዩኋቸው ነው እንጂ የተለየ ውሃው የሚገደብ ነገር ያለ አይመስለኝም። ላ የምትሚሄዱት ላ ያላችሁ ባቡር የሚሳፈሩ ሰዎች መሻገሪያ ላይ ነው። እንግዲህ ከባቡር ወርደው ነው ከባቡር ወርደው በዚህ በመረጃ ወርታችሁ ሊወርዱ ነው። ቸውኒ ልጆች ቅድም ጀምሬያቸዋለሁ። የሆነ ሰው የሚከተሉ ነው ስ ከፊት ሁለት ልጆች ላይም አይቻቸዋሉ። የሆነ ሰው እንግዲህ ምናልባት ቀሪ በላን ቀስቴ ሊሆን ይችላሉ ብዬ ነው። እዚህ ጋር መጠንቀቅ ነው፣ እግር ቀኙ ሰዎችን ማየት ነው። ሐሳብ ውስጥ ከጥጥመዳቸው ዋጋ ያላቸው ሐሳብ ራሱ ያስብ ክብራትና ክብራን ይቻላል። ቤተሰቦች እንግዲህ ዛሬ አውቶቡስ ተራን ግራቀኙን እስኪ እኔው ብዬ ድንገት ነው እንዱ የመጣሁት ግራቀኙም እንደሚመስል በተለይ ትዝታ ያላችሁ እንዳስተዋላችሁ ተስፋ አረጋለሁ። ለዛሬ አዘጋጀሁላችሁ ይህን ይመስል ነበረ። ሰላምና ጤና ከሁላችን ጋር እንዲሁ እየተመኘው በዚህ ውሰናበታለሁኝ። ጤና ይስጥልኝ።